አራት ነጥቦች አሉ። ዲነል ኢስላም ውስጥ መማሪያ ያለብን አራት ነጥቦች፣ በእኛ በሙስሊሞች ላይ ግዳጅ የሚሆኑ አራት ነጥቦች አሉ ብለን ነበር። አንደኛ፣ ማወቅ፣ ሁለተኛ፣ በሱ በእውቀት መተግበር፣ ሶስተኛ፣ ወደዛ ጥሪ ማድረግ፣ አራተኛ፣ ጥሪ ሲያደርጉ በሚደርሰው መከራ ትግስትና ጽናት ማድረግ የሚል ተመልክተን ነበር። እነዚህ አራት ነጥቦች ከየት ነው የተወሰዱት? እንደተባለ አድርገው ወደሌሉ። ለዚህ ማስረጃው ቀውሉሁ ተዓላ፣ ይሄ አላህ ቃል ነው። ብስምላህ ራሕማን ራሒም ይሉና ይጀምራሉ። ብስሚላህ ራሕማን ራሒም ወልዓስሪ። ብስምላህ ራሕማን ራሒም ወልዓስሪ በዓስር እምላለሁ ይላል። በጊዜ በዘመን እምላለሁ ይላል አላህ ስብሐነ ወተዓላ ጌታችን አላ ስብሐነ ወተዓላ። አቅሰመ ብዘመን በዘመን ወት ዘመኑን ሙጥለቁ ልቅ ማንኛውም ጊዜ ማለት ነው። ዝም ብሎ ዘመን ማለት ነው። ወዓስሪ በዘመን እምላለሁ ይላል። ሌሎች ሙፈሲሮች ደግሞ ምን ይላሉ? ወል ወዓስር ዓስር ማለት ሰዓቱ ምን ሰዓትን፣ ነሀር ቀን ውስጥ ካለች ሰዓት የሆነ ሰዓት ዓሱሩ ይባላል ይላሉ። ኢብኑ አባስም እንደዛ ይላሉ። ሐሰኑል በስሪይ ደግሞ በዕደ ዘዋል፣ ከዘዋል በኋላ ያለው ጊዜ ዓሱሩ ይባላል ይላሉ። ሌሎች ግን አሱር ማለት ማንኛውም ዘመን ነው፣ ከሌሊቱም ይሆን ከቀኑም ይሆን፣ በየትኛውም ጊዜ ያለ ዘመን ሰዓንትን አሱር ይባላል ላሉ። ስለዚህ ዘመን ያለውን ይመርጡታል። በዘመን እምላለሁ አለ አላህ ሱብሓነሁ ወተዓላ ማለት ነው። እንጃ ለበለዚያ በል፣ እዚሁ ነው የፈሰሩት ወለዓስሪ በአሱር ሶላት የምላለሁ ብሎ ይፈሰራል። ወል አሱሪ በአሱር ሰዓት ይቺ ሶላት የምሰግድበት ሰዓት፣ በዛ በአሱር ሰዓት እምላለሁ ብሏል ጌታችን እያሉ ነው። ሌሎች ደግሞ ይላሉ፣ ወል አሱሪ በመሀመድ ዘመን የምላለሁ ማለት ነው ይላሉ። ለምን የነቢይ ዓለይሂ ሰላቱ ወሰላም ዘመን አኼረት ዘመን ላይ ስለሆነ ዱኒያን እንደ አንድ ቀን አይተዋት። እነ ኖኅ ጠዋት ሰዓት ላይ ተላኩ። እነ ሙሳ እነ ዒሳ ደግሞ እስከ አሱር ድረስ አለ ቀሪ ሳላሁ። ከአሱር በኋላ ነብዩ ተላኩ።

ይሄ ስም ዐሱር የሚለው የሚያርስበት ሁሉ እዚህ ውስጥ ይገባል። ዐሱር ማለት ዘመን ማለት ነው። ወለዐሱሪ በዘመን ምላለው አላህ ስብሃነው ተዓላ በጊዜ በዘመን የማለበት ነገር ራሱ አንደኛ ዘመን ትልቅ ነገር መሆኑን እንረዳለን። ጊዜ ማለት ለእኛ ትልቅ ረእሰ ማላችን ካፒታላችን ነው ዋና። እሱን ከከሰርም ትልቁ ኪሳራ ማለት ይሄ ነው። ኪሳራ ሰሚን ነው፣ በዋጋ የማይተመን የሆነ ነገር ነው። ይህን ያሳየናል። ሁለተኛ ጌታችን አላህ Subhanahu Wa Ta'ala ምሎ የሚነግረን ነገር በጣም በጣም እህቲማም የሚሰጠው ነገር ነው። ለምን አላህ Subhanahu Wa Ta'ala አስተቆል ቃኢል የእውነተኞች ሁሉ እውነተኞች ነው። አላህ Subhanahu Wa Ta'ala ማለት እውነተኛ ነው። አላህ Subhanahu Wa Ta'ala በምንም አይነት መልኩ የሚጠረጠርም አይደለም። አላህ Subhanahu Wa Ta'ala ማአዛሊካ አቅሰመ ቢሃዚ ቢወልዓስሪ ወልዐሱሪ ብሎ ማለ። ይሄ ነገሩን ትኩረት እንድንሰጠው ይበልጥ በጣም ትኩረት እንድንሰጠው የሚጋብዘን ነው። ወላዐሱሪ በዘመን ምላለሁ። እነልኢንሳን የሰው ልጆች ለፊ በኪሳራ ውስጥ ናቸው ይላል። ይሄ ነው ጀዋብ። የሰው ልጅ ሁሉ ለፊ ኮስሪን በኪሳራ ውስጥ ነው። እነ ሙሽሪኮች

ወአይ ሲቀሩ ወአሚሉ ሷሊሃት እናም መልካም የተገበሩ ሲቀሩ እነዚህ ሲቀሩ ሌላው በኪሳራ ውስጥ ነው። ሌላው በኪሳራ ውስጥ ነው። እነማን ሲቀሩ ያመኑ ሲቀሩ። አሁን አራቱ ነገራቶች እስቲንባጥ ማድረግ እንችላለን። እለለዲነ አመኑ ያመኑ ሲቀሩ በጌታችን በሩቡብያው በኡሉህያው በአስማኡ ሲፋቱ ተውሂድ ይህንን ይዘው ያመኑ በኢማናቸው ላይ የጠነከሩ በእስላማቸው ላይ የጠነከሩ ያመኑ ማለት እነማ ዩጀዱ አል ኢማን ኢማን የሚገኘው በልዕልም ነው አይደል? በልም ነው የሚገኘው። ስለዚህ አልዕልሙ ላለው መረጃ ይሆናል። አልዕልሙ ላለው ኢለለዚነ አመኑ ማለት ያወቁ ማለት ነው። ምክንያቱም ማመን ማለት በምታውቀው ነገር ነዋ የምታምነው። የምታምነው አላህን ስታውቀው ነው በደንብ የምታምንበት። ነቢና ዓለይሂ ሰላቱ ወሰላም ስታውቃቸው ነው በደንብ የምታምንባቸው። አለበለዚያ እኮ ተረተረትሪንደ ውስጥ ያለው ግንዛቤ የራሱ ዝም ብለህ ትቀበላለህ ትሰማለህ እንጂ እውጥ አይረጋም አይረጋጋም አይጸድቅምም አይበቅልም፣ ፍሬያማ ፍሬያማም ደግሞ አይሆንም። እዚህ ነው ኢለለዚነ አመኑ ያመኑት ሲቀሩ ያመኑ ሲቀሩ ማለት ያወቁ ማለት ነው። ተውሂዳቸውን አቂዳቸውን የተረዱ ወአሚሉ ሷሊሃት መልካም የሰሩት ሲቀሩ እነዚህ ሲቀሩ ሌላው በኪሳራ ውስጥ ነው። ወተዋሶ ቢልሐቅ በሀቅ ላይ አደራ የተባባሉ ሲቀሩ በሀቅ ላይ አደራ የተባባሉ ሲቀሩ አልሐቁ ወኪታብላህ ኢላል ቀታዳ አልሐቁ ወኪታብላህ ከተሙበስርዩ አልሐቁ አተውሒድ አልኢማን ብሎ ፈስሮታል ሙቃትል። ወተዋሶ ብልሓቂ በቁርአን ላይ በሓቅ ላይ በተውሂድ ላይ አደራ የተባባሉት ይቀሩ። ወተዋሶ ብሶብሪ በጽናትም ላይ አደራ የተባባሉት ይቀሩ። ተውሒድ ስንዝድዕዋ ስናድርግ የሚደርስብን ነገር አብረን ንጽና እንጽና ሶብሪ ነረን ተባበለው አደራ የተባባሉት ሲቀሩ ከእነዚህ ውጪ እንዳለ በኪሳራ ውስጥ ነው እያለ ነው። አላህ ስብሃነሁ ወተዓላ ወለዐስሪ በዘመን እምላለሁ ኢናልኢንሳን አይ ኩል ልኢንሳን የሰው ልጅ ሁሉ በምን ውስጥ ነው? ለሴኮስሪን በኪሳራ ውስጥ ነው በኪሳራ ውስጥ ነው ይላል። ኢለ ለዚነ አመኑ እነዛ ያመኑት ሲጠሩ ያመኑት ማለት ምንን ተካል ብያቸዋለሁ። አልዕልሙ ላለው ነው መረጃ የሚሆነው እነዚህ አራቱ ከኋላ ያሉት ሼክ ኢማም ከዚህ ላይ ያወጡለት ምንድን ነው? አልዕልሙ ላለው ኢለ ለዚና አመኑ ባለው ተክተውታል ወላዓመሉ ቢህ ላለው ደግሞ ወዓሚሉ ሳል ወልዓመሉ ብህ ላለው ዓሚሉ ሳልት ሳሊሓት ብሏል። ወዲዕወቱ ኢለህ ላለው ደግሞ ወተዋሶ ብልሐቅ ካለው ላይ ነው ያ ከዛ ላይ ነው ያስኩቱ እያሉ ነው። ወተዋሶ ቢሶብር ያለው ደግሞ አሶብሩ አለ ልአዛፊ። እነዚህ አራቱ ከኋላ ያሳለፍ ናቸው። ከነዚህ ከቁርአን አያዎች ላይ ነው የተወጡት ማለት ነው። እስቲ ባቅ ተደርገው ተጨምቆ የወጡ ናቸው። ለምሳሌ በሙስሊሞች ላይ በእያንዳንዱ ሙስሊም ላይ የወጅባል ላሉ ምን ማወቅ ከዛስ ባወቁት መስራት ከዛስ ወደዛ ጥሪ ማድረግ ከዛስ ጥሪ ሲያደርጉ በሚደርሰው መከራ ጽናት ማድረግ። ከየት አገኘኸው ብትባል ሊአናላህ ተዐላ ቃል ምን አለ? ወልዐስሪ በዘመን እምላለሁ እነል ኢንሳነ የሰው ላይ ለፊ ኹስሪን በኪሳራ ውስጥ ነው። ኢለለዚነ አመኑ አውቀው ያመኑ ሲቀሩ ማወቅ ላለው ይሄ ነው መረጃዬ። ወዐሚሉ ሷሊሓት እና መለካም የሰሩት ሲቀሩ ብሏል። አሁንም ወልዐመሉ ብህ ላለው ይሄ ነው መረጃዬ። ወተዋሶ እንደገና ደግሞ እንትን ወደዕወቱ ኢለህ ላሉ ደግሞ ወተዋሶ ብልሐቅ በሀቅ ላይ በቁርአን ላይ አደራ ይተባባሉ። ተውሂዳችንን እንያዝ፣ እንጠንክር እየተባባሉ አደራ ይተባባሉ። ሀቅ ላይ እንጠንክር፣ ቁርአንን እንጠቀምበት፣ ቁርአንን እንስራበት እያሉ አደራ ይተባባሉ ሲቀሩ ይሄ ደግሞ ወደዕወቱ ኢለይሂ ያለው ስቲንባጥ ተደርጓል። ከዚህ ላይ ወተዋሶ ቢስሶብሪ በጽናት ላይ አደራ የተባባሉ ሲቀሩ በጽናት ላይ አደራ የተባባሉ ሲቀሩ ከሚለው ደግሞ ማን ስቲንባጥ ተደርጎለታል። ወስብሩ አለል አዛፊ እንደዛ ማለት ነው። ስለዚህ ትዕግስት ጽናት ያስፈልጋል፣ ጽናት ያስፈልጋል። አሁን ዕልም የሚባል ነገር ዋና ነገር ስለሆነ ዕልም ላይ ጥንካሬ መኖር ማለት ትልቅ ነገር ነው። እንደውም ምን ይላሉ አላመቱ ኢብኑል ቀይም ረሂመሁላህ ወልጀህሉ ዳኡን ቃቲሉን ወሽፋሁ አምራኒ ፊ ተርኪቢ ሞተፊቃኒ ነሱ ሚና ልቁርአን አው ሚን ሱነቲን ወጠቢቡ ዛክ ልዐሊሙ ረባኒ ይላሉ። ወልጀህሉ መሀይምነት፣ አሉ መሀይምነት። እንግዲህ ማወቅ ትልቅ ነገር ነው ትልቅ ነገር ነው። ለለዚነ አመኑ ብሏል። ያመኑ ሲቀሩ አውቀው ያመኑ ሲቀሩ ማለት ነው። ወልጀህሉ መሀይምነት፣ ዳኡን በሽታ ነው አሉ። ቃቲሉን ገዳይ በሽታ ነው አሉ ጅህልና። ወሽፋኡሁ የእሱ መድኃኒቱ ደግሞ አምራኒ ሁለት ነገሮች ናቸው ፊ ተርኪቢ በቅንጅት ደረጃ ሙተፊቃኒ ተስማሚዎች ናቸው። ምን ምን ናቸው? ሁለቱም በተርኪብ ደረጃ ስናቀናጃቸው አንዱ ሌላውን እየፈሰረ ተጣምረው ነው አይደል የሚሄዱት። ቁርአን ለብቻው ሀዲስ ለብቻ እኮ አይደለም እርስ በርስ እየተበራራ እየተያያዘ ነው የሚሄደው አይደል። ነአም ነሶም ይላል ቁርአን ከቁርአን ያለ ጥቅስ፣ አው ሚን ሱነቲን ከነብይ አለይሂ ሰላቱ ሰላም ሱና ያለ ጥቅስ። ወጠቢቡ ዛከ የዛ ደግሞ ዶክተሩ ማን ነው አለ? አሊሙ ረባኒ፣ ጌታውን የሚፈራ አሊም አቅሪ ማለት ነው። እነዚህ ካሉ በቃ መድሃኒቱ ይገኛል ማለት ነው። አለበለዚያ ጀህል ወልጀህሉ ዳኡን ቃቲሉን፣ አደገኛ መርዛማ በሽታ ነው፣ ሀይለኛ የሆነ በሽታ ነው። ምን ማሀይምነት ጀህል ማለት ነው። ጀህል ተጋባን አይደል? እንደውም ኢማሙ ሻፍዕይ ረሕመሁላህ ምን ብለዋል ይሉናል። ኢማሙ ሻፍዕይ ምን ብለዋል? ቃለ ሻፍዕይ ረሕመሁላሁ ተዓላ አላህ ይዘንላቸውና ኢማሙ ሻፍዕይ እንዲህ ይላሉ ለውማ አንዘለ አላሁ ሑጀተን አላህ ስብሓነ ወተዓላ ሌላ አንቀጽ መከራከሪያ ወይም ደግሞ በሰዎች ላይ መረጃ ለማድረግ ባያወርድ አላ ኸልቂህ በፍጥረታቱ ላይ ኢላ ሀዚህ ሱረተ ይችን ምዕራፍ እንጂ ሌላ ባያመጣ ለከፈትህም እ ተበቃቸው ነበር ይላሉ። ይቹ በቂ ነበር ይችላሉ። ሁጃን ኢቃማ እነሱ ላይ ሁጃን ለማቆም ለምን፣ ለመነሳሳት ለዒባዳ እንዲነሳሱ የሚያደርጋቸው ማለት ነው እንጂ አለበለዚያ እኮ እዚህ ሱረት አል አስር ውስጥ ምን የለም? ዘካ የለ፣ ሀጅ የለ፣ ጾም የለ፣ የለም አለ አብዛሀኛው ነገር ግን ለመቀስቀስና እነሱ ነው ተነሳሽነት ለመስጠት ይህቺ በቂያቸው ናት። ይህቺ በቂያቸው ናት። ምክንያቱም ምን አለበት ውስጥ ላይ ውስጥ ላይ ምን አለበት የለለዴን አመኑ የሚለው አለበት። ተውሒድን ጠቅልላ ይዛለች እዚሁ ውስጥ ይላሉ። ተውሂድ እውስጡ አለ። ይህንን በህስ ያደረገ ይህንን ያጠና ይችን አንቀጽ ያጠና ባሰው ተውሂድን በዝርዝር ባታቀርብም እንኳ ሀ ይሄ ይሄ ከሆነ እኮ ኪሳራ ይመጣብኛል። ስለዚህ መነሳሳትና በአላህ ማመን አለብኝ፣ እንዲሁም ደግሞ ወንድሞች ጋር አደራ መባባል አለብኝ፣ ትግስት ማድረግ አለብኝ፣ መልካም ስራ መስራት አለብኝ ብሎ ከማእስያ እንዲርቅ ከሽርክያት እንዲርቅ ከቢዳያ እንዲርቅ ታደርገዋለች፣ ታነሳሰዋለች። ይችው ራሱ ትበቃለች ይላሉ በባባናደት

ደአምጥቶታል እንትናም ዛንም እንትናም አምጥቶታል። ኢብኑ ባዝም አምጥቶታል። ለውፈከረ ናሱ ፊ ሀዚሂ ሱረቲ ለከፈትሁም ይችን አንቀጾች ቢያስተነተናት ኖሮ በቂያቸው ነበረች ብለው ነው እንጂ ያሉት ሌላ ባያወርድ ብሎ

ማስረጃ ባያመጣ ላ ኸልቄ በፍጥረታቱ ላይ ማስረጃ ለማቆም፣ ላሀዚህ ሱራ ይች መዕራፍ እንጂ ሌላ እነ ሱረቱ ልበቀራ እና ሊ እምራን እነ ሱረቱ ኔሳ ባይወርዱም ለከፈቱም ይችው በቂያቸው ነበረች፣ በመመከሪያ ብለው ኢማሙ ሻፍዕይ ተናግረዋል አሉ። ሀዘል አሰሩ ትላላችሁ፣ ይህ አሰር ለይሰቢ ሳቢትን አኒሻፍዒ ከኢማሙ ሻፍዕይ ሳቢት አይደለም፣ በልሆ መንከር ይሉታል። ዒፍ ነው፣ ዒፍ ነው። ይህንን በዒፍ ያደርጉታል ያሉት ምንድን ነው? ይህንን ነው የተናገሩት። ለው ተደበረ الناس አው ለው ፈከረ الناس ሰዎች ቢያስተነትኑ في هذه الصورة ይችን ሱራ እኮ ቢያስተነትኗት ለመመከር ለከፈቱም ለመመከር በቂያቸው ነበረች። ይችን አሳቢቷ ከዛ ባናዴ ከኢማሙ ሻፊዒ ያለችው ያንኛው ረጅሙ ታቢት አይደለም። መተነ ላይ ያለ መነግራችሁ ስሙ፣ ይህን ነው ታቢቱ ምን የሚለው ለው ተደበረ الناس في هذه الصورة ለከፈቱም ይችን ሱራ ቢያስተነትኗት በቂያቸው ነበረች። እነሱን ወደ ዒባዳ ለማነሳሳት ነው ያሉት ኢማሙ ሻፈይ ለውማ አንዘላላህ አላህ ባያወርድ ኖሩ ይሄን ረጅሙን ሴንቴንስ አረፍተ ነገር አልተጠቀሙትም። ኢማሙ ሻፈይ ሳቢት አይደለም ከሳቸው እያሉ ነው እና ዚህ ሱራተ ካፍየቱ ሌልኸልክ ፊልሐሲ አልተመሱክ ብዲንላህ ብልኢማን። ይሄ ማለት ምንድን ነው? ወደ ኢማን ሰዎችን ለማነሳሳት በቂ ናት ማለት ነው። በቂ ናት፣ በቂ ናት፣ ለማነሳሳት በቂናት ነገር ግን ለውማ አንዘለ አላህ ያለው ምንድን ነው? ብያቸዋለሁ፣ ሙንከር ነው እሱ። ታቢት አይደለም ከኢማሙ ሻፊዒ እንትና ሰሊመ ሰሊማ አልሂላሊ የሸ ያለመ ለአልባኒ ተማሪ ማለት ነው። ደማጅ መጥቶ ዳዕዋ አድርጎ ይችን ተናግሮ ሲወርድ ሸህ ያለ እንደገና እንተናደው ተፈሪሃ አይደለም ያለ ድምጻቸው ማለት ይችላል።

ከዛ ቀጥሎ ደዕዋ፣ ከዛ ቀጥሎ ሶብር ማድረግ እያሉ ነው አይደል የተናገሩት። ዕልም ቅድሚያ ይሰጠዋል። እንደ ነአም ይኸው። ኢማም ኢማሙል ቡኻሪ ረሂመሁላህ እኒህም ታላቁ ኢማም ናቸው። ኢማሙል ቡኻሪ ማለት ቡኻሪ የሚባለው ኪታብ ራሱ ኪታባቸው አስሑል ኩቱብ በዕድ ኪታብላህ ከቁርአን በኋላ አስሑል ኩቱብ የማንኛው መርጅዕ ማን ነው? ቡኻሪ ሶሒሐ ልቡኻሪ ነው። እኒህ ኢማም ታላቅ ኢማም ናቸው። የሚገርሙ ኢማም ማለት ነው። እነዚህ ደግሞ ወደ ስርጅስታን፣ ወደ አፍጋኒስታን ከአረብ ውጭ ናቸው ከመካከለኛው ምስራቅ ወጣ ያሉ ናቸው። ሆ አቡ ዐብድላህ ሙሐመድ ብን እስማኤል የሚገርም የማሙሻ ዛ ጋዛ ፍሊስጤም ናቸው። እንትናም አስቀላን ናቸው። አስቀላንም እዛ ፍሊስጤም ውስጥ ያለ ነው። ራማ አላህ በፈተል ገርብያ ምናምን ዌስት ባንክ ምናምን የሚባለው አለ። በዛ አካባቢ ማለት ነው ማለት ነው። የሻም ናቸው በጣም እነዚህ ደግሞ

ከብተን ኸብተን ከሚባል በልደህ አላ ፈርሰኸይን ን ሰመርቀንድ ሰመርቀንድ ሰመርቀንድ መድዛው ነው ቱርሙብ እነ ሰመርቀንድ የሚባሉት በዛው ሰመርቀንድ እንደ ሲጅስታን ኡዝቤኪስታን ጣጂክስታን የሚባሉ እስታኖች አካባቢ ማለት ሌይለተ ኢደል ፌጥርሳና ስቶ ኸምሲ ነው አ በሁለት መቶ ሐምሳ ስድስት እንደ ሂጅራ አቆጣጠር ነው የሞቱትስከተለ ይህ ግልጽ ነው። ምን አሉ እኒህ ታላቅ ኢማም እየው ብለው ጀመሩ። ተመልሻለሁ ዲቄራቴ ወቃለ አልቡኻሪዩ ረሒመሁላህ አላህ ይዘንላቸውና እንዲህ አሉ ባቡል ዕልሚ ባቡል ዕልሚ የእውቀት ምዕራፍ ይላል ምዕራፉን ሲጀምሩት ቀብለል ቀውል ወልዓመል ይላሉ ቀብለል ቀውል ከንግግር በፊትና ወልዓመል ከተግባር በፊት እውቀት ይላሉ እውቀት ከምን በፊትና ከምን በፊት ቀብለል ቀውል ወልዓመል ከተግባርና ከንግግር በፊት እውቀት እውቀት ቅድሚያ ይሰጠዋል ማለት ነው እውቀት ቅድሚያ ይሰጠዋል ምክንያቱም እውቀት ሁለቅና ምን አጅል ተውሂድ ምን አጅል ተውሂድ ተፈጠር ማለት ነው። ምን አጅል ተውሂድ ብል ብል ዕባዳ አላህ ሱብሓነሁ ወተዓላ በብቸኝነት እንድንገዛው ተፈጠር ከይፈን ዕቡዱ እንዴት እንገዛው በምንድነው የምናውቀው ብል ብል ዕልም በእውቀት ነው የምናውቀው። ስለዚህ እውቀት እያንዳንዱ ላይ ግዳጅ የሆነ ነጥብ ነው። ግዳጅ የሆነ ነጥብ ነው። እንዴት እንደሚገዛ አላህ ሱብሓነሁ ወተዓላ እውቀት ማለት ሙጥለቅ እስልምና ሙሉ በሙሉ ሙፍቲ ይሁን ይረዳ ሁሉም ሁሉ ምንደብኑተ ማለት አይደለም። ሁሉም እንደ እንደ ኢማሙል ቡኻሪ ይሁን ማለት አይደለም። ነገር ግን ስለ ሶላት አበጥሮ አጥጥሩ ማወቅ አለበት ሰው ይሁን ተጓባን አይደል ሐጅ የወጀበበትና ሐጅ መሄድ ሰው ገንዘብ ያለው የወጀበበት ስለ ሐጅ ማወቅ ዋጅብ ይሆንበታል። በሌሎቻችን ላይ እንትን ማዳ ማ ዱምና እነና ለሚጅብ ዐለይነ ሐጅ ማለት ነው እስካል ወጀበብን ድረስ ምን አይሆንም ማለት ነው። እልሙም ዋጅብ አይሆንም። ብንማረው ጥሩ ነው ነው እንጂ የሚባለው ነገር። ግን አንድ ነገር መተግበር ዋጅብ እስከሆነብን ድረስ ያንን ነገር እንደት መተግበር እንዳለብን ማወቃችን ደግሞ ግዳጅ ነው ግዳጅ ነው። ስለዚህ ቀብለል ቀውል ከመናገርን በፊት ማወቅ ያው ነው፣ ከመናገር የምንናገረውን ነገር ደዕዋ የምናደርግ ከሆነ ቀብለ ዳዕዋቲና አናስ ኢለል ኢስላም ማወቅ አለብን። የምንጠራበትን ነገር በደንብ አድርገን መረዳት አለብን። ሰዎችን ወደ ተብለል እንዳናመጣ ይብስ ማለት ነው ተጓባናል። እንዲሁም ከመተግበር በፊት ከመተግበር በፊት ባቡል ባቡልዕልሜ ምዕራፍ እኮ ነው ገና ሲያስቀምጡት ርእሱን ኪታባቸው ላይ ሲያስቀምጡ ባቡል ባቡልዕልሜ የእውቀት ምዕራፍ ነው። ቅብለል ቀውሌ ወልዓመል፣ ከተግባርና ከንግግር በፊት እውቀት ይላሉ። ይህን ይላል፣ ወደልሉ አሉ ዝቅ አሉና ይህንን ርእስ አደረጉና ኢማሙ ልቡኻሪ ማለት ነው። ቀውሉሁ ተዓላ ይህ ነው ማስረጃው፣ ብለው የአላህን ቃል አመጡ። ምን ይላል አላህ? ፈዕለም እወቅ፣ መሐመድ ይላቸዋል፣ ነቢና ዓለይ ሰላቱ ወሰላም። አነሁ ላ ኢላሀ ኢላ ላሁ አነሁ መሆኑን እወቅ ላ ኢላሀ አይ ላ መዕቡደ ቢሐቅን በትክክል የሚገዙት የለም እወቅ። ኢለላህ አላህ እንጂ በትክክል የሚገዙት የለም። ይህንን እወቅ ይላቸዋል። እወቅ ብሎ ነው የጀመረው። ፈዕለም ብሎ ጀመረ። አነሁ ላኢላሀ ኢለላህ። ፈዕለም አይደለም ያለው ላኢላሀ ኢላላህ ነው። እወቅ አይደለም ያለው፣ እወቅ ብሎ ነው የጀመረው። ተጓባና እወቅ ብሎ ነው የጀመረው። አንድ ነገር ደግሞ እራሱ ፊትህም ላይ እኮ ስንቀራ ነቢዩ ዓለይሂ ሰላቱ ወሰላም ምንድን ነው ያሉት? አብደኡ ቢማ በደ አላህ ወይ ኢብደኡ ቢማ በደ አላህ እነ ሶፋ ወልመርወተን ሻርላ ከየት እንጀምር? አሏቸው። ኢብደኡ ቢማ በደ አላህ አላህ ከጀመረበት ጀምሮ አሉ። በምንድን ነው አላህ የጀመረው? እነ ሶፋ ብሎ ነው። ከሶፋ ጀምሮ አሉ። አላህ የጀመረበት ነገር ሁሉ ቅድሚያ ይሰጠዋል ማለት ነው። አላኢ ጦላቂ ነስ እስካለ ድረስ እንትን የሚለው ተርቲቡን የሚያስቀምጥልን እስካልመጣ ድረስ ማለት ነው። ከዚህም የምንረዳው ምንድን ነው? ፈዕለም ብሏል፣ እወቅ ብሎ ነው ያለው። ከእውቀት በኋላ ነው ሌላው ንግግርም ሆነ ምንም ሆነ ተግባርም ፈዕለም ወቅ እነሆ መሆኑን ላ ኢላሃ ኢላላህ ከአላህ ውጭ በትክክል የሚገዙት የለም። እዚህ ላይ ጥንቃቄ ሊደረግ የሚገባው ደግመን ደጋግመን የምንመካከርበት ጉዳይ ላኢላሃ ኢላላህ ከአላህ ውጭ ጌታ የለም፣ ከአላህ ውጭ ፈጣሪ የለም ማለት አይደለም። ይሄ ማለት አይደለም። ነዓም ከአላህ ውጭ ፈጣሪ የለም፣ ትክክል ነው። ከአላህ ውጭ ፈጣሪ የለም፣ ከአላህ ውጭ ሞክተሪዕ የለም፣ እውን ነው። ከአላህ ውጭ ጌታ የለም፣ ትክክል ነው። አዎ ነገር ግን የላኢላሃ ኢላላ ማዕና አይደለም የላ ኢላሃ ኢለላህ ማዕናማ ከአላህ ውጭ ፈጣሪ የለም ቢሆን ኖሮ ነቢዩና አቡ ጀህላ አይጣሉም ነበር። ለምን ያጸድቁለታል። ይሄንን ግን ከአላህ ውጭ ፈጣሪ የለም ቢሆን ኖሮ ይቀበሉ ነበር። ግን ቁሉ ላ ኢላሃ ኢላላህ ሲሉ እምቢ ያሉ አጃአለል አሊሃተ ኢላሃ ዋሂዳ እነ ሀዛ ለሸይኡን ዑጃብ ነው። እንደውም ያሉት እንደ አማልክቶች እንደሞ ጨመቀና መሐመድ ወዲ እንዳመጣቸው እንደ ይገርማል አሉ። አሀ አማልክት ማለት እነሱ ጋር ኢባዳ የሚሰጠው ማለት ነው። ለዚህ ነው እምቢ ያሉት። አየህ ላ ኢላሃ ኢላላህ እንዴት እንደገባቻቸው። አይ አይ እንዴት እንደገባቻቸው፣ መቀበል አለመቀበል እኮ አይደለም እምቢ ማለታቸው ራሱ ስለገባቻቸው እኮ ነው። ምክንያቱም በመካ ዙሪያ የነበረው ሶስት መቶ ስልሳ ጣዖትን ሊያራግፉ ሊጥሉ ነው። አሃ ይሄንንም አናደርግም አሉ። አናደርግም አሉ። አጃአለ አለሃተ ኢላሁ ወሂዳ እና ሀዛ ለሸይኡ ነው ኢጃባ አሉ። ስለዚህ በስንፈስር የምንፈስረው በኡሉሁያ ነው ማለትም፣ ከአላህ ውጭ በትክክል አምልኮ የሚገባው የለም፣ በትክክል ከአላህ ውጭ የሚገዙት የለም። ሌላው የሚገዙት ሁሉ በባቂስ በትክክል የሚገዙት አላህ ብቻ ነው። ይችን ቃል ያለ ደግሞ ወደ ንጉሥ ወደ አልከሶ ወደ መርሳ ወደ ደገር አይሄድም፣ ወደ ባቄል የመሳሰሉት ማለት ነው። ወደዛ አይነት ቦታ አይሸሽም፣ አይሯሯጥም። ምክንያቱም ወደዛ መሄድ አንደኛ እስቲቃሳ ነው፣ ተወሱል ነው፣ ድረሱልኝ ነው አይደል? እንደ ተወኩል አለበት እዛው ላይ እርድ አለ ዘብሕሊ ይልላ ስለት አለ። እነዚህ እነዚህ ሁሉ ለአላህ የሚገቡ ናቸው። ለንጉሶችና ለመርሶዎች መስጠት ግን ወይንም ደግሞ ለተለያዩ ወልዮች ለሚሏቸው መስጠት ኢባዳን ከአላህ ውጭ ላለ አካል መስጠት ነው። የዛን ጊዜ ሽርክ ተፈጠረ ይባላል። ይህንን በአጽንኦት በትክክል ልንዋጋው የሚገባ ነው። ኢንሻ አላህ በቻል ነ ማለት ነው ወደሌሉ ለዚህ ማስረጃው ቀውልሁ ተዓላ ፈዕለመወቅ አነሁ ላ ኢላህ ኢላላህ። ከአላሁ ውጭ በትክክል የሚገዙት የለም ዕወቅ። በትክክል ከእሱ ውጭ የሚገዙት የለም ዕወቅ። ወስተግፊር ሊዘንቢከ ለወንጀልህም ይቅርታ ጠይቅ ይላቸዋል አላህ ስብሓነ ወተዓላ። ለወንጀልህም ይቅርታ ጠይቅ ስለዚህ ቀብለ ልቀውልህ ቀብለ ቀውሌ ከላኢላህ ኢልላህ ከማለትህና እስትግፋርን ከመስራትህ በፊት ከማድረግህ በፊት በዒባዳም እኮ እስትግፋር ይገኛል። አበመስገድ ሹክርህ በማድረግ በዚህ በዚህ ማለት ነው እየሰገድክ ሹክርህ ታደርጋለህ። ይህንን ከመተግበርህ በፊት ቅድሚያ ምን ምን አድርጋላቸው አላህ ተዓላ ነው ያላቸው። ፈበደአ አላህ ሱብሀነሁ ወተዓላ ጀመረ ቢልዕልሚ በእውቀት ጀመረ ይችን አንቀጾች ጀመራት ቀብለ ልቀውልህ ከንግግርና

የዕመሉ ሳኔን ሁለተኛለ ወሁና ከደሊሉን አቅልዩን ነበር እየድሉ አልአነልዕልመ ቀብለልቀውል ወለዓመል መሆኑ እን አተርይ ነው። አሁን ይሄ ከቁርአን ያነሱት ነው አይደል? ከቁርአን የተነሳ እኮ ነው ይሄ ሀታ አቅልዬን። እራሱ በአቅል ብታስበው እንኳ አንድን ነገር ከመስራት በፊት ማወቅ እንዳለብህ ይታወቃል። በር ለመቅጠም ዝም ብለህ አትነሳም። መስታወት ለመቅጠም ዝም ብለህ አትነሳም። ህንፃ ለመስራት ዝም ብለህ አትነሳም። ቀብለህ አንተ መለ ያንን እንትን ህንፃውን ወይም ደግሞ የምትሰራውን ነገር ከመስራት በፊት ምን ታስቀድማለህ? ሙያውን መውሰድ አለብህ። ይህ የታወቀ ነገር ነው። ስለዚህ ማን እነ አልአፈር ሳቢ ከቁርአኑ ላይ ከራሱ ላይ እስትንባጥ አድርገዋል። ደግሞ በጣም ሙአየድ ነው።